ከእውነት ጋር ሁነን ከሀቅ ጋር ሁነን የሚዲያ ስራ ይሄ ስለሆነ ማለት ነው። ሲያቃጥላቸው ሳያማቸው ይኖራል። ወደ በኋላ ላይ ደግሞ ባለ ዘጠኝ ነጥብ መግለጫ ያሉት ነገር ላይ ደግሞ ያሉት በጣም እጅግ አስገራሚ ነገር ይኖራል። እነዚህ ልጨርሳቸው። ሌላው የአግላይነትና የጠቅላይነት የፖለቲካ ባህልን የቀየረ የፖለቲካ ፓርቲ አደረጃጀት ተፈጥሯል ይላሉ። ብሩክ ይኸው ተመልከቱ። ይነቃቸው አይታችሁታል። የአግላኝነትና የጠቅላይነት የፖለቲካ ባህልን የቀየረ ተረኝነት የሚባል ነገር የለም። አሁን የሚያገል የሚጠቀልል ፖለቲካ የለም። እንደውም አሁን ይሄን ባህል የቀየረ አደረጃጀት ፈጥረናል። የአማራ ብልጽግናን ውሸት ተመልከቱ። እነዚህ አሁን የሕዝብ መሪዎች ናቸው። እስኪ መሬት ላይ ያለውን እውነታ ተመልከቱት። ተረኛነን እያሉ እነ ብርሃኑ ጁላ በግልጽ እየተናገሩ ዝሆነን እንሰብራለን እያሉ ፊት ለፊት በአደባባይ የሚናገሩ ተረኛ መሪዎች ባሉበት ሀገር የአግላይነትና የጠቅላይነት ፖለቲካ ባህልን የቀየረ የፖለቲካ አደረጃጀት ፈጥረናል። እኩልነን ገዷን እንዳርጋቸው ተባሮ እነ ዮሐንስ በዋለው ተባረው እነ ደመቀ መኮንን የታሰሩ ጅቦቹ ነው። እዚህ ስብሰባ ላይ አልሄድማ፣ በቃ ተወኝ ተወኝ እስኪል ድረስ አልመጣም። ደመቀ መኮንን ጠቅላይ ሚኒስትሩ ቢለምነው ሂድ ቢለው በፍጹም ወደዛ አካባቢ አልደርስም ነው ያለው። የእሱ ይሻላል። ሐፍረት የሆነ መሸማቀቅ በሰራው ስራ በታሪኩ አፍሯል ማለት ነው። ደመቀ መኮንን አልሄድም ነው ያለው። እንዲህ አይነት ቦታ አታድርሱም ነው ያለው። በደንብ መረጃ ስላለን ነው የምናገረው። እንግዲህ አስቡት። የአግላይነት የጠቅላይነት ፖለቲካ ባህል ቀይረናል፣ እንዲህ አይነት የፖለቲካ ባህል ፈጥረናል ይላሉ። ሌላው ድል የሚሉት የብአዴን የአማራ ብልጽግና ግብስብስ ውሸት የአማራን ሕዝብ የወሰንና ማንነት ከሰላሳ ዓመታት በኋላ በህጋዊ መንገድ ምላሽ የሚያገኝበት ድል ተፈጥሯል። የወልቃይት ጉዳይ ለአማራ ብልጽግና ይሄ መግለጫው ላይ ያለ ነው። እኔም አነበዋ አሁን ከመግለጫው ነው ለይቼ ነው ያወጣኋቸው ድሎቻቸውን ዘሶኮል ድሎቻቸውን የውሸት ግብስብስ ይሄ ሁሉ ካሉ በኋላ ነው እንግዲህ አልጋ በአልጋ አልነበረም፣ ግን ችግሩ አሁናዊ ፈተናዎች ግን ገጥመውናል ይላሉ። ወደ ፈተናዎች መጣበታለው የወልቃየት የራያ ችግር ከመቼውም ጊዜ የበለጠ ችግር ውስጥ የገባበት እንደውም ወደኋላ ተመልሶ በህገ መንግስት መሰረት ይፈታል ተብሎ እዛ አካባቢ ያለው ኃይል የአማራ ልዩ ኃይል እንዲፈርስ የተደረገበት በፕሪቶሪያ የሰላም ስምምነት መሰረት ወደ ነበረው ነገር ካልተመለሰ ተብሎ ጫና እየተደረገባቸው፣ ይህ ሁሉ ምስቅልቅል በአማራ ልዩ ኃይል ላይ፣ በህዝብ ላይ፣ በድምፅ ላይ አፈና። ዋናው ማጠንጠኛ እንግዲህ ተመልከቱ፣ ይሄ ነው። እችን ለማስፈጸም ነው የአማራ ህዝብ መከራውን እያያለሁ። ግን ምን ይላል ከሰላሳ ዓመታት በኋላ በህጋዊ መንገድ ምላሽ የሚያገኝበት እድል ተፈጥሯል ይላሉ። እንግዲህ ይሄ ነው የአማራ ብልጽግና ድል ፈተና። ወደ አሉት ነገር ደግሞ እንሄድና የአማራን ህዝብ ችግር ፈተና ጥያቄ እነሱ የሚሉት ሌላ ነው፣ ህዝቡ የሚለው ሌላ ነው። ፍየል ወዲህ ቅዝምዝም ወዲያ ያልኩት ለዛ ነው። እና ወደ ፈተናዎቹ ደግሞ በኋላ እሄዳለሁ። ብሩክ በዚህ ላውቃ ለጊዜው ምን አላቸው። ከልብ አመሰግናለሁ ጊዜ ነቃቸው በአንተም ያየኸውን ነገር እንድታነሳ ድሩ ይሰጣል። በጣም እንድንወያይባቸው የምንፈልጋቸው ነገሮች አሉ። በተለይ እንግዲህ አሁን የዘረዘርካቸው ውሸቶች መሬት ላይ ያሉ ወይ ነው? እንግዲህ ሁለተኛ በጣም ትልቁ ለእኔ ጥያቄ ይሄንን መግለጫ በእርግጥ እነ አማራ ክልል የሚመሩ በዞን በወረዳ በቀበሌ ያሉ ባሉበት ነው የወጣው ወይንስ ከፌዴራል መንግስቱ ቀጥታ እንደውም ስብሰባውን ሳይጨርሱ የወጣ ነው ይመሰለኝ ነው ወይ ከዛ የወጣ ይመስላል። ምክንያቱም እነኚህ ነገሮች አሁን እንደው ቀላሉ የወሰና ማንነት በሚመለከት አሁን እንኳን ሰሞኑን መግለጫ ሲያወጡ ነበር። በዚህ ላይ እንፈታለን፣ ምናምን እንደዚህ እናደርጋለን፣ እንዲህ ሲባል ነው። በዛም አካባቢ ያሉ ሰዎች ምን እየደረሰባቸው እንደሆነ እያየን እየሰማን ነው። እና ምን ማለት ነው ይሄ እንደው ይድነቃቸው፣ የአንተንም ሀሳብ እንድትሰጥበት እድሉ እንሰጣለሁ። ምን አይነት ነገሮች አሉ ሌሎች ምናልባት ማንሳት ያለብህ ነገር ጎልተው ይወጡ ካሉ አንስተ ሀሳብ አመሰግናለሁኝ ብሩኬ፣ ምናላቸው በጣም ጥሩ አድርጎ ድሎቻቸውን አስቀምጧቸዋል። ለነሱ ድል ተብለው የተቀመጡትን ነጥቦች በደንብ አድርጎ አንስቷቸዋል። እና እኔ አጠቃላይ መግለጫውን ልክ አንብቤ ስጨርስ የተሰማኝ ነገር አለ። ብሩክ መጀመሪያ አታለውታል። ይሄ በተለይ እታች ያለውን ቅድም ስጠቅሰው የነበረውን የወረዳና የዞን አመራር አታለውታል እና ሽኩቻው የነበረው ውስጥ ላይ ልክ ይሄ ኮንፍራንስ ሲጠናቀቅ የአማራ ሕዝብን ትግል በቃ የአማራ ብልጽግና ወይም በአዴን ጠቅልሎ የወስደውና የራሱ ያደርገዋል የሚል ስጋት ነበራቸው። ውስጥ ያ ማለት የአማራን ሕዝብ ጥያቄዎች ተቀብሎ አድሚት አድርጎ በቃ ትክክል ነው ልታገልለት የሚገባ አሁን ልቆምለት የሚገባ ጥያቄ ነው ብሎ ጠቅልሎ ይወስደዋል የሚል ስጋት ነበር የነበረው። በመጀመሪያ ደረጃ ይሄ ስጋት የመጣበት ትልቁ ምክንያት ምንድን ነው? ውስጥ ላይ ሲነሱ የነበሩትን ጥያቄዎች የሚቀበሉበት መንገድ ኮንፈረንሱን ለማጠናቀቅ ከሚመነጭ ፍጥነት ብቻ አይመስልም ነበረ። ውስጥ ላይ ከነበሩ አንድ ሺ አራት መቶ ተሳታፊዎች ነበሩ። ከነዛ ውስጥ አብዛኛው ውስጡ ይመላለስ የነበረው ጥያቄ ምንድን ነው? የዚህን ትግል ሂደት ወይም የአማራን ሕዝብ አሁናዊ እንቅስቃሴ ጠልፎ በመውሰድ የራሱ በማድረግ ጉዳዩን በፊት አውራሪነት ይዞ ወደፊት ሊወጣ ነው የአማራ ብልጽግና የሚል ስጋት ነበረ። አሁን መግለጫው እስከሚወጣ ሰዓት ድረስ ነገር ግን ያ አይደለም የሆነው። በተቃራኒው ምንም ነገር እንዳልተፈጠረ እንደዚህ አይነት ዲስከሽን፣ እንደዚህ አይነት ጥያቄዎች እንዳልተነሱ ተደርጎ ነው መግለጫው የወጣውና እኔ እንደሚመስለኝ በትክክል እነሱ ኮንፍራንሳቸውን እያካሄዱ መግለጫው ከአራት ኪሎ ተጽፎ ወደ አማራ ማስ ሚዲያ ኮሚኒኬሽን እና ወደ አማራ ኮሚኒኬሽን ቢሮ ተልኮ የተለጠፈ ነው የሚመስለኝ። እነሱ ራሳቸው ያዩት አይመስለኝም የብልጽግና የአማራ ብልጽግና የባዕዴን ባለስልጣናት ይህንን መግለጫ የሚያውቁትም አይመስለኝም። ምክንያቱም አንደኛ መግለጫ ለማውጣት የሚሆን አቅም ራሱ የላቸውም። አሁን ሰዎቹ በአጠቃላይ ምክንያቱም በጣም የሚገርም ነው። ሰሞኑን ዶክተር ይልቃል ከፋለ ጠፋ እንዲባል አደረጉ ከአይን ጠፍቷል የሆነ በቃ የሆነ የአቋም ለውጥ አምጥቶ የተደበቀ እንዲመስል በህዝብ ዘንድ በቃ የራሱን ስራ እየሰራ ነው ይሄ ሰውዬ፣ ወይም ደግሞ ይሄንን የአቋም ለውጥ ወይም የህዝብን ትግል በመደገፉ ምክንያት ከአራት ኪሎ በተሰጠ ትዕዛዝ ዞር እንደተደረገ አድርጎ ማህበረሰቡ እንዲያስብ ተደረገና ልክ ይሄ ወሬ መወራት ሲጀምር በኢህአዴግ ጊዜ የተጀመረ ስታዲዮም የሚያልቅበትን የጊዜ ገደብ አስመልክቶ የፕሬዚዳንቱ ጉብኝት አድርገው መግለጫ ሰጡ ወይም ቃል ገቡ የሚል ዜና አስነገሩ ምናላቸው ቅድም ስጠይቅ የትኛው ልማት ነው ተጀምሮ ያላለቀና አሁን በብልጽግና ጊዜ እንዲጠናቀቅ የተደረገው የትኛው መንገድ የትኛው ኢንፍራስትራክቸር የትኛው ውሃ የትኛው የአማራ ህዝብ ጥያቄ እነዚህ ቅንጦቶ ነው ከሆኑበት ቆይተዋል እኮ ይሄ የመዝናኛ የምናምን ኢቭን ትራንስፖርቴሽን እና መሰረታዊ የሚባሉ ኢንፍራስትራክቸሮች እንደ ቅንጦት ተወስደዋል። በዚህ ጊዜ አሁን የአማራ ህዝብ ጥያቄ ይሄ አይደለም። ለምንድን ነው ህዝቡን በዚህ ደረጃ የናቁት? ለምንድን ነው ህዝብን የናቀ መግለጫ በዚህ ደረጃ ይዘው መውጣት የፈለጉት የሚለው ነገር በደንብ መፈተሽ መቻል አለበት። ምክንያቱም የስታዲየም ጥያቄ አይደለም የአማራ ህዝብ ጥያቄ መሰረታዊ የሚባሉ እንኳን የኢንፍራስትራክቸር ጥያቄዎች ጥያቄዎቹ አይደሉም። በዚህ ወቅት አንገብጋቢ የሁሉና አደጋ ያለበት ህዝብ ነው። ይህንን ህዝብ እንዴት ሊታደጉት ይችላሉ ተብለው ሲጠበቁ የዞንና የወረዳ አመራሮች ባነሱት ጥያቄ አትሊስት እንደው ተማርከው ወደ ሆነ አቅጣጫ ይመጣሉ ተብለው ሲጠበቁ፣ ምንም ጥያቄ እንዳልተነሳ ግብስብሱ የወጣ የማይረባ ምኑንም ልትጨብጠው የማትችል መግለጫ አውጥቶ በቃ አሁን እነሱ ጨርሰው ጉዳያቸውን ፈጽመው ወደ የሆቴሎቻቸው ወደ የቤታቸው ገብተዋል ማለት ነው። አብቅቷል። የአማራ ህዝብ ጥያቄ በብአዴን ብልጽግና መልስ ተሰጥቶት በቃ ገብተዋል። እነሱ አሁን የቃላት አጠቃቀሞቻቸው እንኳን ከመግለጫ መግለጫ የሚሻሻሉ አይደሉም። የራሱን ህዝብ የሰደበ መግለጫ ነው። አገዛዙ ጽንፈኝነት እያለ የሚሰይመውን ህዝብ ይሄ ጽንፈኛ ህዝብ እያለ ለህልውና ትግሉ ወጥቶ ድምፁን የሚያሰማውን ማህበረሰብ በጽንፈኝነት እየፈረጀ ሲሰድበው መቆየቱን አክሰፕት አድርጎ ዛሬ የብአዴን መግለጫ ይህንን እንደ ትልቅ የብልጽግና እንቅስቃሴያቸው እንቅፋት አድርጎ ነው ያቀረበው። ጽንፈኝነትን ጽንፈኝነት ይለዋል። የጽንፈኝነትን እንቅስቃሴ ከውጭና ከውስጥ ያሉ ኃይሎች በጋራ ተቀናጅተው በሚያደርጉት መንግስት ላይ ተጽዕኖ ለመፍጠር የሚያደርጉት እንቅስቃሴ በአጠቃላይ እያለ የሚዘረዝራቸው የማይረቡ ሀሳቦችን ስትመለከት እነዚህ ሰዎች ከህዝብ ጋር መለያየታቸውን ቆርጠው አምነው ተቀብለዋል። አምነው መቀበላቸውን ግን ከህዝብ ጋር በመሰለፍ መዳኛቸው አድርገው ለመጠቀም አልፈለጉም። አሁንም ህዝቡን እየሰደቡት አሁንም ህዝቡን እየናቁት አሁንም በህዝቡ ላይ እየቀለዱ የአራት ኪሎ ተላላኪዎች እንደሆኑ መቀጠል ነው የሚፈልጉት። ይኸውልህ በክልሉ እየታዩ ያሉ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ችግሮችን ገምግሟል ይላል። በቆየበት ኮንፍረንሱ በቆየበት ጊዜ ውስጥ እነዚህ መሰረታዊ ቁልፍ ጉዳዮች ናቸው ለነሱ። መሬት ላይ ያለው እንቅስቃሴ አይታያቸውም። መሬት ላይ ህዝቡ ምን እየጠየቀ ነው? ምን እያደረገ ነው? ይሄ ለእነሱ የሚታይ ጉዳይ አይደለም። የመልማትን ጉዳይ